በጉባኤው የመክፈቻ ንግግር ያደረጉት የሀዲያ ዞን ከተማ ልማትና ኮንስትራክሽን መምሪያ ኃላፊ አቶ ተሾማ ናሞም ከተሞችን ለኑሮ ምቹ እንደሆንና ዘመናዊ ለማድረግ ዘርፈ ብዙ ስራዎች መከናወኑን ጠቁሞም በዚህም የህብረተሰቡ ተሳትፎ ከፍተኛ እንደነበር አስታውሰዋል። በሁሉም የዞኑ ከተሞችና ወረዳዎች የሰው ተኩር አንድ ፕሮጀክት እቅድ ወደ 22 ለማድረስ ታቅዶ 18ቱን ማሳካት መቻሉን የገለጹት ኃላፊውም በዚህም 48 ሺ ነዋሪዎችን ተጠቃሚ ለማድረግ ታቅዶ ማሳካት መቻሉንም ገልጸዋል። ዞናችን ከተሞች ወረዳ የአንድ ከተማ አንድ ፕሮጀክት በማቀት 22 ፕሮጀክቶችን የተለያዩ ሶቶኮል ፕሮጀክቶችን በማቀት በበጀት አመቱ ወደ ስራ የተገባ ሲሆን ከዚህ ውስጥ 18 ፕሮጀክቶች የተጠናቀቀ ሲሆን ይኸውም በዞናችን ውስጥ ከ408 ሺህ ነዋሪዎችን ተጠቃሚ የሚያደርግ ፕሮጀክት አቅዶ የመፈፀም ብቃት በዞናችን በሁሉም አካባቢ የተሳካ ነበር። ለዚህም ከአንድ መቶ አርባ ዘጠኝ ሚሊዮን ብር በላይ ተሰብስቦ በስራ ላይ ውሏል። በሆሳና ከተማ በተጀመረው ሁሉ አቀፍ የኮሪደር ልማት ስራ አፈጻጸሙን ዘጠና ከመቶ ማድረስ መቻሉን ያመላከቱት አቶ ተሾመ ፕሮጀክቱም ከህብረተሰቡና ከመንግስት አንድ ነጥብ ስድስት ቢሊዮን ብር ወጪ የሚጠይቅ ሆኖ እስካሁን ስድስት መቶ ሚሊዮን ብር ክፍያ በመፈጸም ለአገልግሎት ክፍት ለማድረግ እየተሰራ ነውም ብለዋል። በሌላ በኩል ከተሞችን ለኑሮ ምቹ ከማድረግ ባሻገር ከብልሹ አሰራሮች የጸዳ አገልግሎት አሰጣጥን ለማምጣት በተሰሩ ስራዎች በዞኑ ሆሳና ፎንቆ፣ ሆመቾ፣ ቡኖሻ እና ሾኔ ከተሞች አበረታች ውጤቶች የተመዘገቡበት እንደሆነ አንስተውም በቀጣይም በግንብቹና እና ጃጅራ ከተሞች ተግባራዊ ይደረጋል ነው ያሉት። በአምስቱ ከተሞች በሆሳና ፎንቆ፣ ቦመቾ፣ ቦንዶሸና ሾኔ ተግባሮቻቸውን በብቃት ያሳኩ ሲሆን፣ ሁለቱ የከተማ አስተዳደር ከተሞች ቀጣይ ተግባራዊ የሚደረግ ይሆናል። ከተሞችን ማዘመንና ዲጂታል ኢኮኖሚ ይሁን ማድረግና የነዋሪ እንግልት መቀነስ ባለፈ የከተሞችን የገቢ አቅም ማሳደግ ሌብነት እና ብልሹ አሠራሮችን መቅረፍና ያሉንን ሀብቶቻችን አሟጦ መውቅና መሰብሰብ ለቀጣይ ጀኔሬሽን እና የከተሞችን ብልጽግና ከማረጋገጥ ሚና ከፍ ያለ ነው። በሌላ በኩል መሬትን አዘጋጅተው ለማብራት ከማስተላለፍ አንጻር የሚታየው ክፍተት የመልካም አስተዳደር ችግር የሆነ መምጣቱን አንስተው ጉዳዩ እልባት እንዲያገኝ በቁርጠኝነት መስራትን ይጠይቃል ብሏል። የጉባኤው ተሳታፊዎችም ለውይይቱ የቀረበውን ሰነድ መነሻ በማድረግ በተለይ በፕላን አተገባበር፣ በአገልግሎት ማዘመን፣ በከንትባ ችሎት አካሄድና አገልግሎት አሰጣጥ፣ በጽዳትና ውበት፣ በመሬት ዝግጅትና ትልልፍ፣ በገቢ አሰባሰብ እና በመሳሰሉት በከተማ ልማት እንቅስቃሴዎች ላይ ልዩ ትኩረት ሰጥቶ መስራት ያስፈልጋል ነው ያሉት። የዞኑ ድጋፍና ክትትል ስርዓት መጠናከር ወሳኝ ነው ያሉት የጉባኤ ተሳታፊዎቹም እንደ አጠቃላይ በ2018 ባጄት አመት የትኩረት አቅጣጫዎች ላይ የተሻለ አፈጻጸም ለማስመዝገብ በቁርጠኝነት እንደሚሰሩ ገልጸው የዞኑ ከተማ ልማትና ኮንስትራክሽን መምሪያ በ2017 ባጄት አመት አፈጻጸም በክልል ደረጃ አንደኛ መውጣቱ የበለጠ መነቃቃት እንደፈጠረላቸው አንስተዋል። በጉባኤውም ማጠቃለያ ንግግር ያደረጉት የሀዲያ ዞን ዋና አስተዳዳሪና የዕለቱ የክብ እንግዳ አቶ ማቴዎስ አኒዮ የከተሞች የልማት እንቅስቃሴ የህብረተሰቡን ተጠቃሚነት ያረጋገጠ ሊሆን ይገባል ብለዋል። በከተማ ስራችን ህዝብ እየተጠቀመ ነው ወይ? እሱ ጥያቄ መመለስ አለበት። የህብረተሰብ ክፍሎቹ በተለይ ሴቶች፣ ወጣቶች፣ የተማሩ ስራ ያላገኙ ወጣቶች በከተማ ስራ ላይ በተቀመጡ ኢኒሽቲቮች ላይ ተጠቃሚነታቸው መረጋገጥ አለበት። እዛም እዛም የሚታዩ ቁጥቁጥ ስራዎች ሳይሆን በማሲቭ ሁሉም አካባቢ ላይ በደንብ መስራት አለብን፣ የሚለው ብያ ጥሩ ነው። የከተሞችን የሰላምና ጸጥታ ስራዎችን በአግባቡ ማስጠበቅ አንዱ የልማት አካል ነው ያሉት ዋና አስተዳደሪውም የቅንጅት እንዲሁም የድጋፍና ክትትል ስራዎችን መጠናከር እንደሚገባ ማሳስበዋል።